እድል የሚባል ነገር የለም እድለኛ የሆነ ሰውም የለም እድለኛ ያልሆነ ሰውም የለም። የሆነው ሁሉ የሆነው በእግዚአብሔር ነው ያልሆነው ሁሉ ያልሆነው በእግዚአብሔር ሁሉ በእርሱ ሆነ ሆኖም ሁሉ ያለ እርሱ የሆነ አንዳች የለም ይላል መጽሐፍ በጣም ደስ ያሰኘሽ የወደድሽው ነገር የሆነልሽ እግዚአብሔር ስላደረገልሽ የሚያሳዝነን ከሕይወታችን ሊወጣልን ያልቻለው ነገርም የሆነብን እግዚአብሔር ስለፈቀደን እድለኛ ስላልሆነ አይደለም እድለኛ ስለሆነንም አይደለም እድል አለ ብሎ ማመን ኑፋቂም ክደትም ምን ማለት መሰላችሁ የሆነ ነገር እንዲሆን ወይም እንዳይሆን ማድረግ የሚችል ግዕዛን ያለው ማሰብ የሚችል ይሄ ነገር ይሁን ይሄ ነገር ደግሞ አይሁን ብሎ መወሰን የሚችል እድል የሚባል አካል የለም። እግዚአብሔር አምላክ አስቀድሞ የወሰነው ያስቀመጠው እጣ ፈንታ የሚባል ነገርም ደግሞ የለም። ነገር ግን እንደ መሻታችን ወይም እንደ ፍላጎታችን ብቻ ሳይሆን እግዚአብሔር አምላክ እንዳሰበው እሱ እንዳቀደልን እኛ እንድንኖር እንደሚፈልገው አድርጎ በግድ እኛ ያለእኛ ፍቃድ ያለእኛ ሀሳብ አይደለም የሚያኖረን። የእኛ ምርጫ የእኛ ድርሻ ይኖራል፣ የእግዚአብሔር ሀሳብም ደግሞ ይኖራል በመካከ ከዛ ባለፈ ግን መጽሐፍ ቅዱስ በጣም በግልጽ ቋንቋ የተነገረ ነገር የሆነ ነገር ሁሉ በእግዚአብሔር እንደሆነ ነው። ለምሳሌ በኦሪት ዘጸአት ላይ ጌታችን ሲናገር ምዕራፍ 4 ቁጥር 11 ላይ አፍን የፈጠርኩት እኔ አይደለሁም ወይ? ደንቆሮ ዲዳ ማደርጎስ እኔ አይደለሁም ወይ? ሰው እንዲናገር ወይም እንዳይናገር ክፉንም በጎንም ማደርግ እኔ አይደለሁም ወይ ይላል። ከእድል ጋር የተገናኘ ጉዳይ አይደለም ማለት እድል የሚለውን ቃል አለማወቃችንን ለመግለጽ የምንጠቀምበት ቃል። ነገ እንትና የመምጣት እድሉ ሰፊ ነው ስንል እንትና የሚባል ሰው ይምጣ ወይ ሳይምጣ የሚለው ነገር ግን ሳሰቡ ሳሰቡ ይመጣ ይመስለኛል ለማለት ፈልገን ነው እንጂ የሆነ እድል የሚባል አካል መጥቶ እንትና እንዲመጣ ወይም እንዳይመጣ ያደርጋል ማለታችንን አለ። ስለዚህ እድል እጣ ፈንታ የሚሉትን ቃላት የምንጠቀመው አለማወቃችንን አለመረዳታችንን ለመግለጽ ነው እንጂ ከዛ ያለፈ እርግጠኛ ሆነን ወይ የሆነ አካል እድል የሚባል አካል መጥቶ የሆነ ነገር ያደርጋል ለማለት አስበን አይደለም። የሆነውን ነገር ሁሉ የሚያደርገው እግዚአብሔር አምላክ ነው። ምናልባት ጥያቄ ሊፈጠር ይችላል፣ አይደለ ታዲያ ይሄ ሁሉ ክፉ ነገር ለምን ደረሰብኝ እግዚአብሔር ከሆነ የሚያደርገው የሚል ጥያቄ ሊፈጠር ይችላል። ግን እንደዚህ አይነት ጥያቄዎችን እኛ መመለስ አንችልም። እግዚአብሔር የሚያደርጋቸው ነገሮች የሚያደርግበት የራሱ ምክንያት ያለው አሰራር አለው። ጥያቄ ሆነብን አልፈታ ያለን ያለ ነገር ካለ በጸሎት በሱባኤ ወደ እግዚአብሔር ጸልዮ ወደ እግዚአብሔር ተማጽኖ መልስ ለማግኘት መሞከር ጥሩ ነው። ግን መልስ ባናገኝበትም እንኳ ግን እግዚአብሔር አምላክ ወዶ ፈቅዶ እንዳደረገ ማመንና መቀበል ያስፈልጋል እንጂ የሆነ እድለኛ ከመሆን ካለ መሆን ጋር ጣፈንታዬ ነው ጣፈንታሽ አይደለም አይነት ሀሳብ ጋር ራስን ማጋፈጥ የማከራከር አያስፈልግም ማለት ነው። የሚሆነው ሁሉ የሚሆነው በእግዚአብሔር ነው። በእድል የሚሆን ምንም ነገር ጸበል ለመጠመቅ እጣፈንታችን ካልሆነ አት አንድንም የሚባለው ለምንድን ነው? ሁሉ ሲእግዚአብሔር አይደለም ወይ? እጣፈንታ ምንድን ነው? እጣፈንታ ምንድን ነው? ይሄ ንግግር ኑፋቄ ነው። እጣፈንታ ማለት እድል ፈንታ፣ ጸዋ ተርታ፣ የአርባ ቀን እድል ምናምን የሚባል ኦርቶዶክሳዊ ትምህርት አይደለም። እጣፈንታ የሚባል እኛ ማለት ነጻ ፈቃድ ነው ያለን ነጻ ፈቃድ ነጻ ፈቃድ ማለት ወደን ፈቅደን ወደ ወደድ ነው የምንሰድበት። እግዚአብሔር በነፃ ፈቃዳችን ውስጥ ምንድነው ካል፣ እግዚአብሔር ሁሉን አዋቂ ነው፣ ምርጫችንን ያውቃል፣ ግን አይወስንብንም። እግዚአብሔር ሁሉን እያወቀ ለምን እንዲህ ያደርጋል ካል፣ ታዲያ እግዚአብሔር ሆኖ ለያውቀን ልኑሯል ወይ ነው ጥያቄ። ምኑን እግዚአብሔር ሆነው ካላወቀ ምኑን እግዚአብሔር ሆነው ካላወቀ ምኑን እግዚአብሔር ሆነው ከወሰነስ ምንን ቸርሆ ነው? ዕጣ ፈንታ ከወሰነልን መጽሐፍ አይሰራም። መጽሐፍ አይሰራም። እግዚአብሔር እኩሌቶችን ጻድቃም እኩሌቶቹን ኃጣን አድርጎ ከፈጠረ ጽድቅም ብንሰራ ኃጢያትም ብንሰራ ተጠያቂው እግዚአብሔር ነው። ታዲያ እናንተ ሸክማችሁ የከበድን ወደን የቢለን እግዚአብሔር ስተተኛና ወይ ማጨበርባሪ እናረጋለሁ ወጥቶ ዕጣ ፈንታ ማለት ወደን ፈቅደን እኛ ምን ሄድበት ነው ክፉና በኩል ጽድቅና ኃጢአትን የመለየት የልቡና ሐሳብ ነፃ ፈቃድ ነው ማለት ነው። ታዲያ በጸበሉ ኩሌቶቹ እንዲድኑ ኩሌቶቹ እንዳይድኑ ለምን ያደርጋል ነው? ትናንት ዓርብ ዕለት ከነበራችሁ ይህን ትምህርት ተምረናል። በነገራችን ጸበል መጠመቅ መፈወስ፣ መዳንም ሆነ አለመዳን ግዴታ አይደለም። የቤተ ክርስቲያናችን ትምህርትም አይደለም አይደለም። በጸበል ተጠምቆ ከዳንም ሰየው፣ ካልዳንም ሰየው የኛ ጉዳያችን በልጅነት ጥምቀት ተጠምቆ ልደትን ልጅነትን ጸጋን እንዲያገኝ እንጂ ከደዌ እንድፈወስ ስብከት የለም፣ ስብከት የለም። የግዴታችን ስብከት አይደለም። ስለዚህ የጥያቄ ማዕከል ሆኖ አይቀርብም። የሚድኑ ካሉ ሃይማኖት ተደካማ ናቸው። በነገራችን ላይ ከሚክድ ከሚጠፋ ብሎ አንዳንዱን ያድነዋል፣ አንዳንዱን ይጠቀምበት ብሎ በዚያው በደዌ ያጸነዋል። አልዳንደም ማለት እግዚአብሔር የበለጠን በዚያው እንድንጠራ አድርጎናል ማለት ነው። በደንብ ከፍ እንድናደርጉ ዝገታችን ሊያስወግድልን ነው። ይሄ ራሱ ፈውስ እንጂ ድነት አይደለም። አያይዞ ባለፈው ያለውን በደንብ ባጠቃሎ ለማውራት ይሆነናል። የአጥማቂዎች ቡድን የዚህ የመንፈስ ተከታይ አጀብጃቢ፣ እዚያም እዚያም ረጋጅ፣ አንዴ በሚካኤል በምናምን ሰረው ያዘው ጣለው በሚለው የሰይጣን መንፈስ ትብት። የወደቀ ሰው ይሄን ይጠናወተዋል። በተለይ ኦርቶዶክሳውያን ወጣቶች በሚዲያው ዓለም በምኑ ዓለም የዚህ መንፈስ ተለባ ሆነን እንታያለን እንታያለን። የኛ ጉዳይ የኛ ጉዳይ አንድ ኦርቶዶክሳዊ ሰው ንስሓ እንዲገባና እንዲቆርብ ማድረግ እንጂ የግድ ተጠምቀ ጸበልዳ ጥያቄያችን ትምህርታችን አይደለም። ከዳንም ሰዩ ካልዳንም ሰዩ ቤተ ክርስቲያን ትምህርቷ ይሄ ነው። አንዳንድ ጊዜ ግብሩ ተለወጠና አንዳንድ ቦታም ደግሞ የገንዘብ ማስገኛ መንገድ ሆነና እንዲያው በዚህ አይነት ጸበል ግዴታ ግዴታችን አይደለም። የእኛ ግዴታችን ማጥመቅ፣ ማቁረብ፣ መፈወስ ግዴታ ነው። ይሄ ማለት አይፈወስ እያልሁኝ አይደለም። መጽሐፍ ቅዱስ ፈውስንም አሳይቶናል። ክርስቶስ ታምር ማድረግ መፈወስም ሆነ መፈወስ የጽድቅ ምልክት አይደለም። እስመ ገብረ ተአምራት ወመንከራት ይክል ሊያድን እንኮ ነኝ ጋህነው። ዮሐንስ አፈወርቅ ድዊ መፈውስ ሙት ማስነሳት ከጋህነ መሳት አያድንም ይላል። አያድንም፣ አያድንም። ከጋህነ መሳት የሚያድነው በሕጉ በሥራቱ በሥጋው በደሙ በምስጢራት መኖር ነው መኖር ነው። በዚህ ምስጢር ውስጥ ማለፍ ነው። ስለዚህ አንዳንዶች የሚድኑ አንዳንዶች ማይድኑ ለምንድነው? ቃል እጣ ፈንታ የሚባል አይደለም። ሃይማኖቱ እንዲቀጥል ድካሙ እንዲበረታ ለደከሙ ሰዎች ምልክት የሚያደርጉ አባቶቻችን የሚፈውሱት የደከማቸው እንዲበረቱ እንጂ ብርታት ላላቸው በደዌ ህጽና ብለው ነው የሚያስተናበቱት። ለምን ደዌ ዘእሴት ደዌ ደዘንዝ ደዌ ዘኃጢአት አለ። የኃጢአት ደዌ እንደ ሄሮድስ ነው። የእሴት ደዌ እንደ ኢዮብ ነው። ደዌ አለበት ግን ዋጋ ይኝቶበታል። የንጽህና ደዌ እንደ ጢሞቴዎስ ነው። ስለ ንጽህና ደዌ ይሰጣል። ደዌ ይሰጣል። በዚያ ደውዬ ውስጥ ዋጋ ማግኘት እንጂ መሰቀቅ አይደለም። ካልፈወሰኝ አልዳነውም አይባልም። እንዲ ከተባለ እንዲህ ከተባለ ሶስት ጥቅስ ላስታውሳችሁ በደንብ ባለፈውም ተነግሯል እንድታስታውሱ። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ቅዱስ ጳውሎስ ምን ያደርጋል? በልብሱ ጥላ ድውያንን ይፈውሳል በልብሱ ጫፍ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ቅዱስ ጳውሎስ ምን ይላል? ደውዬ ነበረ ሰውነቴን የሚቀጠቅጥ